ለማሜ ቤተሰብ እየመጣችው ሃፒ ማዘርስ ዴይ ውሽ ለምታደረጓቸው አማርኛ ለእናንተም ሃፒ ማዘርስ ዴይ ልበላችሁ። ሚዲያ ላይ ወጦ የሚያምረው በዚህ አጋጣሚ ነው። በቃ ድራማ ታምጡብኝ። በቃ ህይወቴ ላይ እኔ ድራማ አልፈልግም። በቃ ከአንተ መቸው ጀስት ብላክ ኒ ፊኒ ድራማ ደግሞ አሁን ስታርት እዩ ይኒቱ ብመን መን ይለጥ ደሚን ይበላኛ ይበጠዋል ማሚዬ፣ ቆይ ቆይ ቆይ፣ ኧረ በእናትሽ ዘፈነሽን አስገቢና እንጨፍር በቃ ድራማ አልፈልግም። በቃ አንድ ሰው ካልተመቸው ሰው ኤግዚት ነው ማድረግ ያለበት። በቃ አልተመቸው ማለት የሆነ ነገር ሲወራ የሆነ ነገር ሲደረግ፣ ቅናት መንፈስ ካለ በቃ ሪሌሽንሽፕ አይሰራም፣ አይሰራም እንደዚህ። እኔ ማንም ቢመጣ ህይወቴ ላይ ማንም ቤት አይሪ ላይ ዶን ኪያር ሳልፈልግ ድራማ አታምጡብኝ ህይወቴ ላይ በቃ መጨረሻው አያምርም። ስታፕ ዶን ፑሽ ሜ ወሬቨር ዩዋን ዱት በቃ ጀስት ብላክ ሚ ለምን የሆነ ነገር ስተች ደግሞ በቃ ላወራ ምናምን ስትይ ድራማ ስታርት ያደረጉና እቺ ድራማ የምትወድ ሴት ይሉኛል። እኔ አልወድም፣ ድራማ አልፈልግም። በቃ አንድ ሰው ሪሌሽንሽፕ ነበረው ካልተመቸው የሚቀና ከሆነ የሆነ ነገር ከሆነ ብሎክ አድርጎ መውጣት ነው ኤግዚት። በቃ ወሬቨር የምትፈልግ ሴትም ካለች ገውሄድ አሩንኬርኔ እኔ የወንድ ችግር የለብኝም። መን ፊት ትሪት ሚላይ ጊዜ እንደዚህ ነው ትሪት ማረግ እንደ ድራማ በቃ እንዲ። አንዳንዴ ካልተፈላለግን በሰላም መለያየት የሚባል ነገር የለም ጋይስ። የግድ ድብድብ፣ ፋይት፣ መወራረድ ቲክታክ ላይ ወጥቶ ምናምን ምናምን። እንደዚህ ደሜ ሲፈላ እንዲህ ነው በቃ። ወሬ የሚወጣ ጋይስ፣ ወሬ የሚወጣው እንደዚህ ነው በቃ አሁን ደግሞ እኔ ምንም አትበለው፣ ተው። አይ ቲንክ ያ ሙዚቃ ያስፈልገናል። ቆይ ማሜ ተይው። ክርስቶስን ከማንም እኔ ሪሌሽንሽፕ ቢኖርም አላለቅ ሄደብኝ ብያለሁ። ገታገት ነገ ሌላ ቀን ነው ብዬ ማስብ ሰው ነኝ። ካልተመቾት አንድ ሰው መሄድ ነው ያለበት በቃ። ግን ከኔ ጋር ፋይት አልፈልግም፣ ድራማ አልፈልግም። ከአንዳንድ ብሎክ ማድረግ ይችላል ሰው በቃ ካልተመቸው በቃ ካልተመቸው ብሎክ ማድረግ ነው እኔ ኮንትሮል መሆንም አልወድም ማድረግም አልፈልግም የፅንት ዓመት ሪሌሽንሽፕ የተውኩትም አልጠቀመኝም ብዬ ነው በቃ በህይወቴ ሲመጣ አንድ ሰው ፍሪደም ካልሰጠኝ አሩን ኒድ እንደዚህ አይነት ነገር በቃ ዳሴ ይሄው እስቲ ይፋ አረግኩት ከፈለክ እንደዚህ ነው ይፋ ማድረግለ የሚያካፍለኝ ሰው ምንም በነፊት የለለው ላይፌ ላይ ሰው አልፈልግም በነፊት የገንዘብ አይደለም በቃ ጀስት ፍሪደም እኔ አስፈልገኛል እኔ በፍሪደም ነው ያለሁት ጭንቀት አልፈልግም ከእንትና ጋር ምናወራሽ እኔ እንደዚህ ምናምን እዛ ልጅ አይደለሁም እኮ እኔ ትልቅ ሰው ነኝ ማንም ብሄድ እኔ ምንም አይመስለኝም በቃ አሮን አንድ ሰው እኮ ከአንድ ቦታ ወደ አንድ ቦታ የሚመጣው የተሻለ ነገር ለማግኘት ነው እዛም የቅናት መንፈስ እዚህም የቅናት መንፈስ እዛም ድብድብ እዚህም ጭቅጭቅ ከሆነ ዘ የተሻለ ነገር ለማግኘት እኮ ነው ሰዎች ሌላ ቦታ የሚሄዱት አይደለም አንድ ሰው ካልተመቸው ደግሞ የጊዜቱን መጣስ ነው። ምንም ግብ ግብ አያስፈልግም። በቃ ስለነገ ስለነበረን ሪሌሽንሽፕ ቴንኪዩ ብለህ መሄድ ነው። እኔም ልክ እንደዛው በቃ አንተዋወቅም። ሚዲያ ላይ ሲወጣ ይረግሳል። ነገሮቹ ሌብል ላይ ይወጣሉ። መስተዳደብ ይመጣል። ከቤተሰብ ይደረሳል። ሌላ ነገር ነው የሚመጣው። ስታፔ ስታፔ በቃ ዳስቴት ና ብላክ ሚ ኦኬ አይ ዲድ ኤቭሪቲንግ ጀስት ብላክ ሚ ነው ማሚ፣ ምንም በእውነት ምንም ድራማ ምናምን የለም። እንደማንም እንደዚህ ድብቅ ደበግበግበግበግ ሰው ቢሰማ ባይሰማ ምን አገባኝ? አስራ አራት ዓመት የተውኩትን ሪሌሽን የነበረኝን ሪሌሽን እንኳን አጥፍቼዋለሁ። አሁን እኮ ስለሱ እኮ አደለም። ቱዴይዝ ላይክ ማዘርስ ደይ አደለ? እና ምን ማዘርስ ደ ይታወቃል? የለም እኮ እዚህ እዚ አይታወቅ በእውነት ዛሬ አንጀርስበቴን ያወጡኛል እንጂ እየመጡ እናታችሁ መሰልኳችሁ እንዴ ኔ ነው ዛሬ እኮ እንደ ሰው አንድ ነገር ማርያምን፣ እኔ እንደ ሴት ልጅ እንኳን ክፋት በኖረኝ እላለሁ አንዳንዴ በቃ አንገት ደፍቶ ልጅ ይዞ ምናምን መቀመጥ። እንዴት ነው ሪስፔክት የሚባል ነገር የለም እንዴ? እኔ እንደሌላው ዝም ብዬ ወንበሬ መሆን አለበኝ ሬ ቁጭ ብለሽ ሪስፔክት ስታደርጊ ያበሻ ሴት ሌባ ናት ይሉሻል። ኦኬ ብለሽ የሆነ ነገር ስታደርጊ ል ፍቅር ምንድን ነው ጋይስ እንዴ?

ይህ መበሻሸቅ ፍቅር አይደለም። ከመጀመሪያው ሪስፔክት ፈልጌ ነው እ ህይወቴ ላይ የወጣው የባሳ ዳሉ ሰው በሚሰጠው መጠን ነው ትሪት የሚደረገው። ሪስፔክት ሲደረግ ሰው እኔ ትሪት ሲደረግ በደንብ ነው በሪስፔክት የምደረገው። ይ መከፋፈት መበሻሸቅ እኔ ወጣለውኝ ወይኔ፣ አይ ላቭ ዩ በእውነት አንቺ በጣም ደስ ሪ ቀንሽን እንድረብሸ አልፈልግም። ሙዚቃ ተጫወቺ፣ ጨፍሪ። አምጎነው ዋች ወላይ ድራማ ያሳኝ ንገሪ፣ ሰምቼሻለሁ በብዙ ጊዜ ያለሽበት ዓለም አሁን ፍቅር ላይ ነው። ደስ የሚል ቦታ ነው። ደስ የሚል ቦታ ላይ ነው። ያንቺ ቦታ ላይ ነው መሆን እኔ የምፈልገውስ። እናንተ እንድረብሽ እናቤ እኔ ኳል ማውራት እኮ አልፈልግም ስለ ራሴ። ጋይስ በቃ በእንደዚህ በእንደዚህ አይነት ነገር እኮ ሚወጣላይ እዛ ላይ ነው። በቃ ለዝ ጎዶ እዛ አንዳንድ ሰው ተናዶ ደግሞ ወቶ እዚህ ላይ ሲያለቅስ ልክ እንትን ትላላችሁ። በቃ አንዳንድ ሰው እኮ እንደዛ የሚያደርገው ይሄ ለእኔ አይገባኝም። በቃ ብዙ ነገር ነው ያደረኩት። ለምንድን ነው በእንደዚህ አይነት ወይ የሚቀየር ነገሩ ብዬ ነው ራሴ ላይ አፊል ግልቲ በቃ ይሰማኛል። ከዛ ልክ አንቺ በቃ በቃ ያ ሰው ሂዷል ብለሽ የሆነ ቦታ ስትገቢ ሙድ ይዘሽብኝ ነበር፣ እኔ ላይ እንደዚህ ብለሽ ዳን ፑሽ ሜ ዳን ፑሽ ሜ። በቃ ሴት እኔ ሙድም አላስኩ፣ ላስኩትም ነገርም የለኝም። በቃ አይ ሰራም ብለሽ ሌላ ቦታ ስትሄጅ እስካሁን ሙድ ይዘሽብኝ ነበረ። የልጆችሽን አባት ለመመለስ ነው። በዚህ ወጥቶ በዚህ ወዶ ቅጥጥጥጥ እንደ ልጆች አባት አይነት ዘሴም ባህሪ ካለ ቀየስህ እቀየሰ በደንብ ነው። እስካሁን እስካሁን በቁንጅናና በእንትን የምታምኑ ሰዎች አላችሁ። እንደ ልጅ ትሬት ያደረጉኛል። እንደ እኔ ማን ሴት ናት እንደዚህ የምትጨቀጨቅ ክርስቶስም አንዳንዴ። በኢየሱስ ክርስቶስ እኔ እንደ ሰው እንኳን ሌላ ነገር የለኝም። ጭቅጭቅ በቃ ዘላለም አለ። አልፈልግም። እኔ ቶክሲክ ማይዶግ ማይዶግ፣ ማ ምነው? ኧረ ተውኝና። ድራማ ድራማ፣ በቃ ኦልዌስ ድራማ። የምን ድራማ እኮ ካልተመቸው። ቆይ ማይዶግ፣ በሆነ በሆነ ነገር ትጣላለህ። ሪሌሽንሽፕ ላይ አልተግባባም፣ ለምሳሌ አልተግባባም ሳትግባባ ስትቀር ብሎክ ነው ማድረግ ያለብህ ውስጥ፣ ወይም ደግሞ ብሎክ አርጊ ብለህ ትደውላለህ። እንደዚህ ተረጋ- ካልተመቸው አንተ ራስህ ነው አይደለ ግዚቱን መጨቆን ያለብህ። ከዛ ልክ እንደዚህ ወጠ ደግሞ አስሬ ላይቭ ላይ ቁጭ ብለህ አምሳ ጊዜ ሲደወልብህ እኔ ተሎ ከፊቴ ነው ብስጭት ያለብኝ። መደበቅ አንችልም ጋይስ። እኔ አይ ካንት ለማን አባቱ ብዬ ነው የምደብቅ? እኔ ይሄዳል፣ ይወጣል። ደሴት እንደዚህ ነው እኔ አስተሳሰቤ። ገና ለገና የቲክታክ ሰው ሰማብኝ አልሰማብኝ፣ ምን አገባኝ። ስንት ዓመት የለፋውበትን ሪሌሽንሽፕ እንኳን ጠፍቷል። ምንም የሚያስደነግጠኝ ነገር የለም እኔ በህይወቴ። አንተ የተመቸን ነው በህይወት የምትኖረው። እኔ መጀመሪያ ፐርስ ሚ ብዬ የማስብ ሴት ነኝ እኔ። አንዳንዴ ደግሞ ሪስፔክት የሚባል ነገር አለ። በቃ አንድ ሰው ከአንቺ የተሻልኩ ነኝ ካለ የኒቱ ጋ ዳሴ፣ ግን ነገሩ ከቤተሰብ ከደረሰ በኋላ ነገሮች እንትን ካሉ በኋላ አትሊስት ለቤተሰብ ሪስፔክት የሚባል ነገር አለኝ እኔ ዳሴ። እንደገና አንድ ሰው ካልተመቾት በቃ ብሎክ ነው ማድረግ ያለበት እኔ እኔ እኮ የወንድ አይነት ባህሪ ያለኝ አንድ ነገር ካልተመቸኝ ብላክ ነው ማድረግ። እየደውልኩ እንኳን ባዘር ማድረግ ሴት አይደለሁም። በቃ ስትሄድ ትሄዳለች። አጨጨቀኝ። እዚህ ጋ ፈርዘር ደግሞ እንድናገር አታልግ። አሁን ስት ተናገር ያናግርኛ እን እንዲ እኔ እዚህ የመጣሁት ሀፒ ማዘርስ ደይ ምን የመሰለ ሁለት

ስታከብራቸው ሪሌሽንሽፕን ሪስፔክት ስታደርግ ምናምን አይ ቲንክ የምትሄድበት የለመዱት የሆነ ወንበደ ሴት ነው መሰለኝ። ላይክ የለም በቃ ስፖይሉና የምታወራ ሴት የሆነ ልፍድድ ምትል ጎልድ ዲገር የሆነ ሴት እንደዛ ነው መሰለኝ የለመዱት። እና ይህ ብለ ደግሞ ኦኬ ብለ ኮ ስትዘጋጋ ደግሞ ሚተው እኮ በሆነ ደግሞ ከዛ ደግሞ በዘጠና ዘጠኝ ስልክ ደግሞ ይደወልባል ብሎ ከተደራረክ በኋላ በቃ ይህን ነው ምለው ሁሌ ሁሌ የምትወዳችሁ ሴት ስትኖር የሚወድሽ ወንድ ሲኖር መጀመሪያ ነው ማሰብ። ሌላ ሰው ጋር ከመተኘታችን በፊት ልንተኛ ካሰብን ምሳሌ ነው ካሰብን ልንተኛ ስናስብ ያንን ሰው እንደምናጣው ማወቅ አለብን። አሁንም ደግሞ በቃ በቃ ብለን ስናስብ ሌላ ሰው በሕይወታችን ይመጣል። አንተም ላይ ይመጣል፣ እኔ ላይ ይመጣል። ያ ነገር ከተደረገና ምስቴክ ከተሰራ በኋላ ግን እንደገና ፊክስ መሆን አይችልም። ማሰብ ነው። ከአሁኑ ንዴትን ይዘህ ብሎክ ማድረግ በዚህ ወቶ ለእኔ ኖርማል ነው የነገር ነገር። ግን መጀመሪያ ማሰብ ነው፣ ማሰብ ነው። ስትሄዱ ደግሞ አትመለሱ። አንደኛ የኔ መስፈርቴ አንድ ሰው ከሄደ መመለስ አይችልም። አንድ ሰው ህይወት ላይ በቃ እኒያም ሲሄድ ሄድኩ፣ አልመለስም ምንም ነገር ሳይጎለኝ ሚዲያ ላይ የወጣሁ ድራማ ላድርግ እንዴ ላይፍ ይለኝ እንዲ አሁን እንደዚህ ተናደ ስታወረዳደ ሁሌ አደባባይ ላይ ህይወቷን እንደወጣቸው ይላል። በእናንተም አይፈረድም። ጋስ ይፋርጊልኝ አታርጊልኝ። ምን አይነት ጊዜ የደረስኩት በመዳን ያር እንደው ናሽ ለራሴ አንዳንዴ ይህን ያህል ክፋት የለኝ፣ ምንድን ነው እንደዚህ የሚሆነው? አንዳንዴ ላለው በቃ የግድ ድራማ ድራማ። እኔ ለጓደኞቼም ጠይቁ። በጣም ሴት ነኝ ጓደኛ በጣም ቤስት እንኳን ልጅቷ አላለችው ምን ያህል ደስ እንዳገኘው በቃ። የሰው ልጅ ደስታ እና የሚሰጥ ትክክለኛ የሚወድ ሰው ከሆነ ይህ አያቃጥለም። በር እያደረገ ሁሌ ድራማ ሁሌ እኔ ያምናት የድራማ ኮይን አይደለውም። እኔ አይ ዶን ላይክ ድራማ። አይሆ አይሆት ምንም ነገር ወጦ ባይሰማ ምን ሰው ግን አንዳንዴ ደግሞ

ያንን በጉን መጥቼ እበላለሁ። አስተካክሉ። ወይኔ ደህና አስመውለኝ ነው። እዚህ አንዳንድ ደንቆሮ ቢኖርም ብዙ የሚወድ ሰዎች አሉ እና